ፋሽን በየቀኑ ይወለዳል። ፋሽን በየቀኑ ይሞታል። እጥር ምጥን ያለች ነች። እጥር ምጥን ያለ ያበረቱኛል። ኢቭን ዩትዩብ ስትከፍቱ እንኳን ሼር ያደረጉኝና ብላችሁ የምታስቧቸው ሰዎች በሙሉ ከጎናችሁ ያሉ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክረምቱ እንዴት ነው? በቆሎ ጠበስ ጠበስ እያረጋችሁ ከሰሉን እያቀጣጠላችሁ ሞቅ ሞቅ እያለ እንደሆነ ተስፋ አረጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ የምትወዱኝ ደግሞ በላይካችሁ ማድረግ አትርዙ። ቪዲዮውን ጨርሳችሁ በማየት ቪዲዮችን ቫይራል እንዲወጣ በደንብ በደንብ በደንብ ሰፖርት አድርጉት። ውድ ቤተሰቦች በጣም ነው የማመሰግነው። ዛሬ በጣም ጣፋጭ በሆነ ሶስት ቲፕ ነው ይዤላችሁ የመጣሁት። እጥር ምጥን ያለች ነች እጥር ምጥን ያለች። የመጀመሪያው የመጀመሪያው በሚገርማችሁ ሁኔታ እናንተ ወደ ስራ ስትገቡ ወይ ወደ ፋሽን ቢዝነስ ስትገቡ ወደ የትኛውም የራሳቸው የሆነ ነገር ስትገቡ አጠገቤ ናቸው ዘመዶቼ፣ ጓደኞቼ፣ ይወዱኛል፣ ይደግፉኛል፣ ያበረቱኛል። ኢቨን ዩትዩብ ስትከፍቱ እንኳን ሼር ያደረጉኝና ብላችሁ የምታስቧቸው ሰዎች በሙሉ ከጎናችሁ ያሉ አይገርምም። በእናንተ የሚተማመኑት ከእናንተ እቃ የሚገዙት እናንተን የሚያደንቁት የሚያከብሩት ፈጽሞ የማያውቋችሁ ሰዎች ናቸው። እናንተ አንድ ስቴፕ መራመድ ስትጀምሩ ሁሉም አጠገባችሁ የለም። ኢቭን የምትፖስቱትን ቪዲዮ ላይክ አያደርጉላችሁ፣ ሼር አያደርጉላችሁ። ምንም አይጎልባቸውም፣ ምንም የሚቀንስባቸው ነገር የለም። ግን አይ ዶንት ኖው ብዙ በተሰራ ኤክስፐሪመንት የተረጋገጠ እውነታ ይሄ ነው። ስለዚህ እናንተ ጠንክራችሁ ስሩ። አጠገቤ ሰው አለ፣ ሰፖርት ያደርገኛል፣ ሼር ያደርግልኛል፣ ላይክ ያደርግልኛል ብላችሁ አጠገባችሁ ባለው ቲፎዞ ተገፍ ጥራችሁ የሆነ ነገር አትጀምሩ። እነሱን እርሷቸው። ሁለተኛ የተማረው ሁሉ ፋሽን ዲዛይነር አይሆንም። ስለተማራችሁ ፋሽን ዲዛይነር የምትሆኑ በጣም ብዙ ሰዎች ይመስላችኋል። ፋሽን ዲዛይነር አርት ነው። ጊፍትድ መሆን አለባችሁ። ለምሳሌ አንድ ሰው ፊልም በጣም ይወዳል ማለት ትወና ይችላል ማለት አይደለም። አንድ ሰው ፊልም በጣም ያያል ማለት ድርሰት ይጽፋል ማለት አይደለም። ኦኬ። አንድ ሰው ፋሽን ዲዛይን ተማረ ማለት ኮንሰፕቱን፣ ቲዎሪውን፣ ህጉን እና ጊፍትድ ፓተርን እንዴት እንደሚሰራ ያቅ ይሆናል። ነገር ግን ፋሽን ዲዛይነር ሆኖ ብራንድ ለመገንባት የራሱን መንገድ ለመያዝ ግን ክሬቲቪቲ የሚባል ነገር አለ። ክሬቲቪቲ አያልቅም። ፋሽን ይቀያየራል። ፋሽን በየቀኑ ይወለዳል። ፋሽን በየቀኑ ይሞታል። የመፍጠር ችሎታ ክሬቲቪቲ፣ አርት ጭንቅላታችሁ በጣም ፈጣን ካልሆነ በስተቀር ስለ ፋሽን ዲዛይን ስለተማራችሁና ና ቴዎሪውን ስላወቃችሁ ፓተርን ማስመር ስለቻላችሁ ዲዛይነር አትሆን ኦኬ፣ አግኝታችሁኛል። አንድ የሙዚቃ ተማሪ ሙዚቃ ስለተማረ ዜማ ይሰራል ወይ ደግሞ ድምፁ ጉሮሮ ይሰራል ይዘፍናል፣ ድምፁ ያምራል ማለት እንዳልሆነው ሁሉ እናንተ ፋሽን ዲዛይነር ቴዎሪውን ስለተማራችሁ ትምህርት ቤት ገብታችሁ ፓተርን እንዴት እንደሚሰራና ህግጋቶቹን ስላወቃችሁ በፍጹም ዲዛይነር ናችሁ ማለት አይደለም። ዲዛይነር ከዚህ ከትምህርቱ ከቴዎሪ ያልፋል። ፈጠራ ነው። ጥበብ ነው። እይታ ነው። መላቅ ነው። ቦክሱን ተሻግሮ ማየት መቻል ነው። ስለዚህ ያ አይነት ጥበብ እንዳላችሁ በደንብ እርግጠኛ ሁኑ ገንዘብ ከፍላችሁ ኮስት አውጥታችሁ ከመማራችሁ በፊት። ምክንያቱም ፍላጎት አላችሁ ተወዱታላችሁ ማለት ናችሁ ማለት አይደለም። ሶስተኛውና በጣም ቅመሟ ደግሞ የምነግራችሁ ነገር ቢኖር ለመሳሳት ከፈራችሁ ብቁ ሰው አትሆኑም ነው። ለመሳሳት የምትፈሩ ለፐርፌክሽን በጣም የምትታገሉ ከሆነ ብቁ ዲዛይነር አትሆኑም። መሳሳት አንዱ የዲዛይን ጆርኒ ነው። ማጥፋት አንዱ የዲዛይን ጆርኒ ነው። በሚገርማችሁ ሁኔታ ልኬት ይሳሳትባቸዋል እስቲል እየሰራችሁ አንድ ሁለት ያልመጣ ብሏችሁ ሶስተኛ አራተኛ ልትደግሙ ትችላላችሁ። ዲዛይን ሰዎች በእናንተ ሊከፉ ሊያዝኑ ይችላሉ። ፐርፌክሽን አይደለም። ጆርኒ ነው። ሂደት ነው እና ፐርፌክት ነገር ከጠበቃችሁ፣ አለመሳሳትን ከጠበቃችሁ፣ ምንም ነገር እንዳይበላሽባችሁ ሁሉ አልጋ ባልጋ ኮንፎርተብል የሆነ ነገር የምትጠብቁ ከሆነ ቻሌንጅ አትደረጉም፣ አታድጉም፣ አትበረቱም። አለ መውደቅ፣ አለ አለመቻል፣ አለ መክሰር አለ በሰዎች ማስቀየም እዛ ነገር ውስጥ ብዙ ነገሮች አሉ። ስለዚህ እነዚህን ነገሮች ካወቃችሁ መውደቅ፣ መሳሳት፣ የሆነ ነገር አለመሳካት አንዱ የስኬቱ አንዱ የፋሽን ዲዛይነሩ ዲዛይኑ ዓለም መሆኑን ስታውቁ አትናደዱም፣ አትበሳጩም፣ ኢንጆይ ታረጉታላችሁ። ከትላንትና ስተታችሁ ዛሬ ተማሩ። ከሰዎች ጋር ጥሩ ተግባቦት ይኑራችሁ። ከያላችሁን ኮንቨርሴሽን አሪፍ አድርጉ። ሰዎችን ከደንበኝነት ባለፈ ፋሚሊ ማድረግ ቻሉ። በቃ ያ ነው ጥበቡ። ማትሳሳቱ፣ ማታጠፉ፣ ማታስቀይሙ መልአክ አይደላችሁ። ስራ ላይ ደግሞ እየተሳሳታችሁ ነው ሁል ጊዜ የምትበቁት። ይህንን ነገር ማወቅ ያስፈልጋል። ፐርፌክሽንን አትጠብቁ እና እነዚህ ሶስት ነገሮች በደንብ ተጠቀሙበት። ሌላው ደግሞ ውድ ቤተሰቦች አስር ሺህ ሰብስክራይበር ልንገባ በጣም ጥቂት ነው የቀረን። ስለዚህ ጊቭ አዌ ያዘጋጅቻለሁ እዚህ ቪዲዮ ላይ አሳማኝ ምክንያታችሁን ኮመንት ጻፉ። ከዛ በኋላ ራንደምሊ በአፕሊኬሽን አንድ ሰው ፒክ አድርጌ በነፃ አንድ ሰው የማስተምር ይሆናል። ይሄ እድለኛ ማን ነው የሚለው አይታወቅም። ስለዚህ አስር ሺህ ልክ ስንሞላ እጣውን አወጣለሁ ማለት ነው። እዚህ ቪዲዮ ላይ ኮመንት አድርጉ። ስፔሻሊ አዲስ አበባ ላይ ያላችሁ ቢሆን አሪፍ ነው። ኦንላይን ስለማልሰጥ ለምን እንደምትፈልጉ አላማችሁ ምን እንደሆነ በጣም ለምን ኮርሱን ስልጠናውን መውሰድ እንደምፈልጉ አሳማኝ የሆነ ኮመንት ጻፉልኝ። ስለዚህ ፒክ እናደረግና እንግዲህ ጊቫዋችንን ለማን እንደወጣ የማሳወቅ ይሆናል። ውድ ቤተሰቦች ያመሰግናለሁ። እንግዲህ ዛሬ እጥር ምጥን ያለች ሚትጥየ ነገር ነው ይላችሁ የመጣሁት እንደሚጠቅማችሁ ተስፋ አለኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ